ለምን አትሉ እናቴ ሁለቱን ኩላሊቷ ስራ ቆሞ ዳያሊሲስ ማድረግ ከጀመረች አራት አመት ሆናት። በእነዚህ ጊዜያቶች ውስጥ ቤት ንብረታችንን ሽጠን እንዲሁም በደጋግ ሰዎች እርዳታ እዚህ ደርሳለች። አሁን ላይ ግን በጣም ከባድ ሁኔታ ውስጥ ነው ያለችው። የዳያሊሲስ ዋጋ በጣም ጨምሮ ሊቋረጥባት ነው እና መልካም ስራ ላይ የማቃችሁ ቲክቶከሮች እባካችሁን፣ እነ ማስተር አብነት፣ እነ መልክተኛው፣ እነ ውቤ ሚዲያ፣ እነ አስያ ጀማል ናሃቢባ እናትራ አውል እስኪ ባካችሁ። እንዲሁም ስማችሁን ያልጠቀስኳችሁ ሌላ ቲክቶከሮች እባካችሁን መልካም ነገር ስታደርጉ ነው እና ማቃችሁ ከመልካምነታችሁ እስኪ ነው የሚድረስ። በርግጥ የሚረዳው ፈጣሪ ነው፣ ግን ድልድይ ትሆኑ ዘንድ ደጃችሁ ቁሚያለው። እኔም ከመልካምነታችሁ እንድቋደስ እንደምታደርጉ ተስፋ አደርጋለሁ። እባካችሁን እህት ወንድሞቼ አለንልሽ ባሉ በሰው አገር የእናቴን መርዶ አልሰማ። እባካችሁ ታክማ ደስታዋን ምናያይ ያድርገን። አሁን የሙስሊም ክርስቲያን ጾም ነው። አነሰ በዛ ሳትሉ የታላችሁትን ያክል ለእናቴ ትብብራችሁን እርዳታችሁን አሳዩት። እና ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሪፖስት እንዲዩ አብዝታችሁ ብዙ ጊዜ ኮፒ ሊንክ አድርጉልኝ። ሁላችሁንም ከልብ ያ ረቢ አላ ይሄን ቪዲዮ ሼር ያላደረገውን ሰው ማለት ነው የሰማዩን አደጋ፣ የምድር አደጋ፣ በሽታ፣ ስቃይ የተባለ ሁሉ ያ ያ አንሰለት ሼር ያደረገውን ደግሞ ጀነትን እና ያ

ምንም ምንም እኛ እኩል ከጥፍሩ ቆሻሻ አረብ አለማያይን በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። ዝም ብሎ እጅ ሳትታጥብ የምትሰግድ አይደለም። መቀመጫ ታጥቦ ነው ወንድም የምትቀርበው። መቀመጫ እኳ ሳይጸዳ መስገዳችን ቆሻሻ ነ። አይ ላቭ ሙስሊም ሪሊጅን ባይዘ። ውጭ ሀገር ላይ ያሉ እህቶች ወንድሞች አሉ የተጨነቁ። ከቤተሰብ ጋር እንዴት እንገናኝ በምን መልኩ ምን ይዘን እያለ የተጨነቁ አሉ። አላህ ይፈርጃቸው አላህ ይፈርጃቸው። ረመዳንን በሰላም የምናገኝ አላህ አድርገን። እነዚህን ቀሪ ቀናቶችን አላህ ይባርክልን። በአግባቡ የምንጠቀም አላህ አድርገን። ረመዳንን ደርሰው በአግባቡ የሚጠቀሙ አላህ አድርገን። በአግባቡ የምንጠቀም አላህ አድርገን። ሁሉንም ቀናቶች ደቂቃውንም ሰዓቱንም በሥነ ስርዓት ተጠቅመን የምንጓዝ አላህ አድርገን። ሀይር ነገር የምናገኝበት አላ አድርገን። እንደ ስታ